ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከናንተ ጋር ቆይታ ስናደርግም የተለያዩ ስፖርታዊ ጉዳዮችን ወደናንተም የምናደርስ ነው የሚሆነው። ውድ ቤተሰቦቻችን በተለይ ደግሞ ከዝውውር ጉዳዮች ጋር የተያዙ ሰፋ ያሉ መረጃዎችን ወደናንተ ማድረሳችንን ዛሬም የምንቀጥል ይሆናል። ፏር ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። አርሰናልን፣ ማንቸስተር ዩናይትድን፣ ቼልሲን፣ ሊቨርፑልን፣ ማንቸስተር ሲቲን፣ ሌሎችንም የአውሮፓ ታላላቅ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች በዛሬ ፕሮግራማችን ላይ ይነሳሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። በቀጥታ ከመሸጋገሪያ በኋላም ወደ ፕሮግራማችን የምናመራ ይሆናል። አስተን ቪላ በክረምት የተጫዋቾች የዝውውር መስኮት ለመጨረስ የሚፈልጋቸው ሶስት ዝውውሮች ያሉ የኡናይ ኤምሪ ቡድን የፕሪሚየር ሊጉን ዋንጫ ለማንሳት ትልቅ ኢንቨስትመንትን በክረምት ለማድረግ እያዘጋጀ ነው። በፕሪሚየር ሊግ ውስጥ ካሉት በጣም ወሳኝ ፕሮጀክቶች አንደኛው የሆነው የሞንቺና የኡናይ ኤሜሪ ፕሮጀክትን ለማስፈጸምም አስተን ቪላ በገበያው ላይ ትልቅ ኢንቨስትመንት ለማድረግም በዝግጅት ላይ ናቸው። የበርሚንግሃም ከተማው ክለብ በሞንቺ በስፖርት መሪነትና በኡናይ ኤምሪ ትእዛዝ መሰረትም ትኩረታቸውን በሶስት ጥራት ባላቸው ስሞች ላይ ያደረገ ሲሆን እነኚህ ዝውሮችም የመጨረስ እድላቸው ከፍተኛ ይመስላል። በሞንቺ ስር ሊፈጸሙ ከታሰቡት ዝውሮች መካከል አርዳ ጉሌር፣ ክሪስቲያን ሮሜሮ እና አሌክስ ባይና ናቸው። የቪላ ዋናው ግብ እነኚህን ዝውውሮች እንግዲህ በመጨረስ በእንግሊዝና በአውሮፓ ካሉ ትልልቅ ክለቦች ጋር ለመወዳደር ያለመ ቡድንን መፍጠር ነው። ሶስቱን ፊርማዎች ለማጠናቀቅ አስተን ቪላዎች ለክረምቱ በዝግጅት ላይ ናቸው። ከሪያል ማድሪድ ለማስፈረም እያሰቡት ያሉት ወጣቱ ቱርካዊ ባለተሰጥኦ ጉዳይም ከሁሉም የላቀ ነው። በአንቸሎቲ ቡድኖስ ተፈላጊነትን በማጣቱ በክረምቱ የውሰት ውልም ለተጫዋቹ ሪያል ማድሪድ ክፍት ነው። አስተን ቪላም በዚህ ከሚፈልጋቸው ተጫዋቾች ውስጥ አርዳ ጉሌርን አካቶታል። የሞንቺ እይታ ከኡናይ ኤምሪ ያጫወት ዘይቤ ጋር ስለሚሆን ቱርካዊውን አማካይ ለማምጣትም በጣም ዝግጁ ናቸው ተብለው ይታሰባል። በተከላካይ መስመር ላይ የክሪስቲያን ሮሜሮ ስም በከፍተኛ ደረጃ እየተነሳ ነው። እንደ ሪያል ማድሪድ እና አትሌቲኮ ማድሪድ ባሉ ክለቦች የሚፈለገው የቶትናሙ የመሀል ተከላካይ ዝውውሩን ከጨረሱ ለኡናይ ኤምሪ ቁልፍ ተጫዋች ሊሆን ይችላል። ዋጋው ዝቅተኛ አይደለም፣ ነገር ግን የእንግሊዙ ክለብ ፊርማውን እንግዲህ ለማግኘትም ከታላላቅ ክለቦች ጋር ለመወዳደር ፈቃደኛ ይመስላል። በመጨረሻም አሌክስ በይና ሲሆን የቪያሪ ያሉ አማካይ በኡናይ ኤምሪ ዘንድም በጣም ተፈላጊ ሲሆን ዝውውሩም እንደ አርሰናል ወይም ሊቨርፑል ያሉ ቡድኖችን ፍላጎት ተጥሎበታል። አማካዩ በቪላ ከዚህ ቀደም ሲፈለግ እንደነበር ይታወሳል። ነገር ግን ይህንን ዝውውር ለመጨረስም አስተን ቪላ በጃኮብ ራምዚ ሽያጭ ላይ የተመሰረተ ነው። በእነዚህ ዝውውሮች አስተን ቪላ በመጪው የውድድር ዘመን ተፎካካሪ ለመሆንም ይፈልጋሉ ተብሎ ነው የሚጠበቀው። በአመቱ መጨረሻ ከማንቸስተር ሲቲ ለሚሰናበተው ኬቨን ደብሮይናን ለመተካት የማንቸስተር ሲቲ አምስት እጩዎች ይፋ ተደርገዋል። ፔፕ ጓርዲዮላ በክረምቱ ኬቨን ደብሮይናን ለመተካት በዝርዝሩ ላይ በርካታ ተጫዋቾች ያሉት ማንቸስተር ሲቲ በክረምቱ ከፍተኛ ለውጥን ለማድረግ እየተዘጋጁ ሲሆን ኬቨን ደብሮይናን ከክለቡ ጋር ያለውን ውል እንደማያድስና በኢቲሃድ ስቴዲየም የሚደረገውን ቆይታ በአመቱ መጨረሻ ማጠናቀቁን ማስታወቁ ይታወሳል። በፔፕ ጓርዲዮላ ቡድን ዋና ዋና ስኬቶች ውስጥም ቁልፍ ተጫዋች የሆነው ቤልጅማዊው አዲስ ክለብን በክረምት ይቀላቀላል። ይህም በመሃል ሜዳ ላይ ያለውን ክፍተት ለመሙላት አስቸጋሪ አድርገባል። ለኬቨን ደብሮይን መልቀቅ ምላሽ ለመስጠትም ቦርዱ ከወዲሁ የቡድኑን ደረጃ ማስጠበቅ የሚችል ተተኪ ማፈላለግም እየሰሩ ሲሆን አምስት እጩዎችንም ቦታውን እንዲሞሉት ታሳቢ ተደርጓል። የመጀመሪያው ዣቪ ሳይመንስ ሲሆን ይህም እንግዲህ በፔፕ ጓርዲዮላ በጣም ከሚፈለጉ አማራጮች አንደኛው ነው። የ21 ዓመቱ ሆላንዳዊ በአርቢ ላይፕዚግ ካሳለፈው ያለፈው የውድድር ዘመን በኋላ በመላው አውሮፓ ፍላጎትን ቀስቅሷል። ሁለገብነቱ ለወደፊቱ ትልቅ ተስፋ እንዲደረግበትም ያደርግባል። ለዝውሩ ሲቲ ወደ 70 ሚሊዮን ዩሮ የሚጠጋ ዋጋም ያስወጣል ተብሎ ነው የሚታሰበው። ፍሎሪያን ቬርትስ ሌላኛው ተወዳጅ ስም ነው። ጀርመናዊው የአጥቂ አማካይ በባየር ሌቨርኩዘን ድንቅ ብቃት ካላቸው ተጫዋቾች መካከል አንዱ ሲሆን ዋጋውም 120 ሚሊየን አካባቢ ቢሆንም በቴክኒካል ብቃቱና እይታው የኬቨን ደብሮይናን ቦታ ለመተካትም በፔፕ እጅጉን ከሚወደዱት ውስጥ አንደኛው አድርጎታል። ከስፔን እንዲሁ ደግሞ የባርሴሎና ወጣት ባለተሰጡ የሆነውን ፈርሚን ሎፔዝን በቅርበት እየተከታተሉ ነው። የ21 ዓመቱ ሎፔዝ በሜዳው የመጨረሻው ሶስተኛ ክፍል ላይ ተጫዋቾችን ቀንሶ የመግባት ችሎታውና የፈጠራ ችሎታው ፔፕን አስደንቋል። በኢንተር ሚላን ድንቅ ብቃቱን እያሳየ ያለው ኒኮሎ ባሬላ ሌላኛው ልምድ ያለው አማራጭ ሲሆን፣ የኤሲ ሚላኑ ቲጃኒ ራይንደርስ እንዲሁም ከዋጋው አንጻር ትልቅ አማራጭ ነው። ጋርዲዮላ ወደፊት ወሳኝ ውሳኔዎች ይጠብቁታል። ዴብሮይናን የመሰለ ተደማጭነት ያለው ተጫዋችን መተካት ግን ቀላል ስራ አይሆንለትም ተብሎ ነው የሚጠበቀው። ኒኮ ፓዝን ለማስፈረም የተዘጋጀው ቡድን አርጀንቲናዊውን የአጥቂ አማካይ በዚህ ውድድር ዘመን ከኮሞ ጋር በሴርኤው እያበራ ነው። ኢንተር ሚላን በሴስ ፋብሪጋስ እየተመራ በኮሞ እንግዲህ በዚህ ውድድር ዘመን የደመቀውን ወጣት አርጀንቲናዊ ባለተሰጦ ኒኮ ፓዝን ለማስፈረም ጥረቱን አጠናክሮ ቀጥሏል። የአጥቂ አማካይ ብቃቱ በብዙ ክለቦችም ሳይስተዋል እንዲሁ አልቀረም። በአውሮፓ በርካታ ክለቦች አገልግሎቱን ለማግኘት ፍላጎት እያሳዩ ነው። ከወራት በፊት በተጫዋቹ ላይ መብት ያለው ሪያል ማድሪድ እንኳን ተጫዋቹን መልሶ ለማምጣት ተመራጭ እንደነበር ሲነገር ነበር። የ20 ዓመቱ ተጫዋችም በጣሊያን እግር ኳስ የመጀመሪያ ዓመቱ አስደናቂ ጊዜን አሳልፏል። በኮሞ እድገቱ ላይ እያሳየው ተጽዕኖ ወሳኝ ነበር። በጎልና በአሲስት ጉልህ ሚና ያለው ኒኮ ፓዝ ቡድኑን በሲሪያው እንዲፎካከርም አድርጎታል። ምንም እንኳን ከሎምባርድ ክለብ ጋር ያለው ኮንትራት እስከ 2028 ቢሆንም ማድሪድ በዚህ ክረምት የሚጀመር የመለሶ የግዢ አንቀጽም አካቷል። ነገር ግን ሪያል ማድሪድ ኒኮ ፓዝን በተመለከተው እስካሁን ውሳኔ አላደረጉም። ተጫዋቹ እድገትን ለማስቀጠል ባገኘው ምቹ ሁኔታ በማመኑ ቢያንስ ለአንድ የውድድር ዘመን በኮሞ ለመቀጠል ፍላጎት እንዳለው ተጠቁሟል። ነገር ግን እንደ ኢንተር ሚላን ያሉ ክለቦች ፍላጎት እያደገ መምጣቱ እነዚህን እቅዶችም ሊቀይሩበት ይችላሉ። በቫልዴባስ በኒኮፓዝ ላይ ያለው ሁኔታ በጥንቃቄ እየተነተነ ነው። በመጀመሪያ ውል የተስማሙትን የዳግም ግዣ አንቀጽን ተጠቅመው ተጫዋቹን መልሶ ከማምጣት ይልቅ ወደ ኢንተር ያለ ክለብም ዝውሩን ጨርሶ ከዝውሩ ከኮሞ ጋር ገንዘብ መካፈልን ይመርጣሉ። በሴሪያው ጥሩ ጊዜ እያሳለፈ ነው። እንግዲህ ተጫዋቹ እንደ ኢንተር ሚላን ያለ ቡድን የኒኮፓዝን የወደፊት እጣ ፈንታም የመወሰን አቅምም ይኖራቸዋል ተብሎ ነው የሚጠበቀው። በመጪው የውድድር ገበያም እንግዲህ ላይ ያልተጠበቀ ነገር ሊመጣ ይችላል። ይህ በእንዲህ እንዳለ ሪያል ማድሪድ በአርጀንቲናዊ አማካይ ዙሪያም የሚደረገውን እንቅስቃሴ ሁሉ በቅርበት እየተከታተለ አይደለም የሚሉ መረጃዎችም በስፋት እየወጡ ይገኛሉ። አርሰናል ትልቅ የመልሶ ግንባታ ለማድረግ ሲዘጋጅ በክረምቱ 11 ተጫዋቾች አብረው ከቡድኑ ጋር አይቀጥሉም። አርሰናሎች በክረምቱ ጉልህ የሆነ የቡድን መልሶ ግንባታን ማድረግ ይፈልጋሉ። አርሰናል ከመጪው የውድድር ዘመን በፊት ትልቅ ለውጥን ለማድረግ እየተዘጋጁ ሲሆን በሚኬል አርቴታ አዲሱ ፕሮጀክት አካል ያልሆኑት አስራአንድ ተጫዋቾችን ለመልቀቅም ከወዲሁ እየተዘጋጁ ነው። ኮንትራቶቻቸው የሚያልቁባቸው ተጫዋቾች፣ በውሰት የሚወጡ ተጫዋቾችና በቡድኑ ግልጋሎት የማይሰጡ ተጫዋቾች በክረምቱ ለሽያጭ ይቀርባሉ። የለንደኑ ክለብ የፊት መስመር ያሉ ቁልፍ ቦታዎችን ለማጠናከር ቡድኑን ለማስተካከልም እየፈለጉ ነው። ነገር ግን ቀድሞውኑ አርሰናል በሚቀጥለው ክረምት አስራ አንድ ተጫዋቾችን የመልቀቅ እቅድ አለው። በጣም ግልጽ ከሆኑ መልቀቆች አንደኛው የፖርቱጋላዊ ግብ ጠባቂ ኔቶ ሲሆን በኤምሬትስ የውሰት ዘመኑን እንደጨረሰ ወደ ቦርንመዝ የሚመለስ ነው። በተከላካይ መስመር ውስጥም በዚህ ክረምት ኮንትራክቱ የሚያልቅበት ኬራን ቴርኒ የሚለቅ ሲሆን፣ ታኪሮ ቶሚያሱ በተደጋጋሚ ጉዳያት ምክንያትም መልቀቁ እርግጥ ይመስላል። በተጨማሪም በላትሲዮ የሚጫወተው ኑኖ ታቫሬስም ከአርሰናል ጋር ይለያያል። በመሃል ሜዳ ላይ ቶማስ ፓርቲ እና ጆርጂኖ ውላቸው የሚያልቅ ሲሆን ለሲቪያ በውሰት የተሰጠው አልበርት ሳምቢሎ ኮንጋም ይሸጣል። በፖርቶ የሚገኘው ፋቢዮ ቪየራን በቋሚነት የመልቀቅ ድሉ ከፍተኛ ነው። ቪየራ ለቀጣዩ ፕሮጀክታቸው ተስማሚ ተጫዋች አልሆነም። የፊት መስመሩ ከዚህ እድሳት ነጻ አይደለም። ከቸልሲ በውሰት የመጣው ራሂም ስተርሊንግ በውድድር አመቱ መጨረሻ ወደ ስታንፈርድ ብሪጅ ይመለሳል። ለፉልሃም በውሰት የተሰጠው ሪስ ኔልሰን በቋሚ ሽያጭ ቡድኑን ይለቃል። እንዲሁም ወደ ኮንትራቱ ማብቅ የተቃረበው ሊያንድሮ ትሮሳርድም እንዲሁ ሊለቅ እንደሚችል ነው መረጃዎች እያመለከቱ የሚገኙት። አትሌቲኮ ማድሪድ ስፔናዊውን አማካይ ተመልሶ እንዲመጣም አይፈልጉም። አትሌቲኮ ማድሪድ ሳኡል ኒጓይዝ እንዲመለስ አይፈልጉም። አማካዩ ለሲቪያ የተሰጠው በውሰት እስከ 2026 ድረስ እንዲራዘምለት የሚያስችሉ ቅድመ ሁኔታዎች ያሉ በመሆኑ ሳኡል ኒጉስ በሲቪያ የሚቆይበት እድል ከፍ ያለ ይመስላል። ሲቪያ ከማድሪዱ ክለብ ጋር ያለውን ግንኙነት ተጠቅሞ የውሰት ውሉን የሚያራዝምበት ሁኔታን እየፈለጉ ነው። ነገር ግን ለሁለቱ ቡድኖች በኢኮኖሚያዊ ሁኔታ አስደሳች ሀሳብ ከቀረበ የተጫዋቹ ዝውውር ቋሚ የሚሆንበት እድልም ከፍ ያለ ነው። አትሌቲኮ ማድሪድ አማካዩን ለመመለስ በሩን የዘጋው ይመስላል። ሳኡል በሲቪያ እንዳሳ ታየው ያለው እንቅስቃሴ ወጥነት የለውም። ተጫዋቹ በተደጋጋሚ በደረሰበት ጉዳት እንዲሁም ደግሞ ቅጣቶችም እና ደግሞ አንዳንድ አካላዊ ችግሮችም ለሳኡል ኒጌዝ ነገሮችን አክብዶበታል። አማካዩ በሲቪ ያለው ቀጣይነትም እርግጠኛ ይመስላል። ተጫዋቹ በሲቪያ የዚህ ዓመት ያስመዘገበው ቁጥሮችን ችላ ሊባሉ አይገባም። ስድስት አሲስቶችን በላሊጋ ያደረገ ሲሆን ለአንዳሉዥያኑ ቡድንም ካሉ ምርጥ ተጫዋቾች አንደኛው ያደርገዋል። ተጫዋቹ ያደገበትና አሁን ከፍ ያለ ግምት ላለው አትሌቲኮ ያለውን ፍቅርም ደጋግሞ ግልጽ አድርጓል። ነገር ግን በአትሌቲኮ ያለው ሕይወቱ የተዘጋ ይመስላል ሲል የስፔኑ ታማኝ ጋዜጣም አሳስነብቧል። በሴቪያ የመልበሻ ክፍል ውስጥም ተወዳጅ የሆነው ስፔናዊው አማካይ ሲቪያዎች የእሱን ምርጥ ብቃት መልሶ ለማግኘትም ያምናሉ። በዚህ የክረምት የተጫዋቾች የዘውር መስኮትም ተጫዋቹን የማቆየት እድላቸው ከፍ ያለ ነው። በአሁኑ ግን ሁሉም ነገር ሳኡል ኒግዌስ በሲቪያ መቆየቱን እንደሚቀጥል ይጠቁማል። ነገር ግን የወደፊት ህይወቱ በዋንዳ ሜትሮፖኒታሉ ላይ እንደማይገኝም በእርግጠኝነት ተነግሯል። ሪያል ማድሪድ 25 ሚሊዮን ዩሮ ዋጋን የለጠፈበት ተጫዋች። ሪያል ማድሪድ የተከላካያቸውን ሽያጭ በጥሩ ሁኔታም ያዩታል። ተጫዋቹን ለመልቀቅም ክፍት ናቸው። ፋራን ጋርሲያ የመጨረሻዎቹ ወራት በሪያል ማድሪድ እያሳለፈ ሊሆን ይችላል። በዚህ ሲዝን የበለጠ ወጥ የሆነ የጨዋታ ጊዜን ያሳለፈው የግራ መስመር ተከላካዩ በካርሎ አንቸሎቲ ቡርን ውስጥም ራሱን ከፌርላንድ ሜንዲ ጋር በማቀየር አሳይቷል። ይህም እንግዲህ ሁኔታዎቹ ተጫዋቹን ለማግኘት ከፍተኛ ዋጋን ለመክፈልም ፍቃደኛ በሆነው ዩቬንቱስ በቱሪን ያለው ፍላጎትን ቀስቅሷል። ከጣሊያን የወጡ መረጃዎች እንደሚያመለክቱት ቢያንኮኔሪዎቹ በግራ መስመር ካሉት ተጫዋቾች መካከል አንዱ የሆነውን አንድሪያ ካምቢያሶን ለመልቀቅ ከወዲሁ ዝግጅት መጀመራቸውን ጠቁመዋል። ወጣቱን ተጫዋች የማቆየት ችግር እያጋጠመ ያለው የጣሊያኑ ክለብ አስተማማኝ ምትክ ፍለጋን ወደ ገበያው ይወጣል። ፋራን ጋርሲያ በአሁኑ ጊዜ በጣም አሳማኝ አማራጭም ሆኖላቸዋል። እንደ ዲፌንሳ ሴንትራል ዘገባ ከሆነ ሪያል ማድሪድ ተከላካያቸውን በ25 ሚሊዮን ዩሮ ለመሸጥ እያሰቡ ነው። በማድሪድ የፋራን ጋርሲያ መሸጥም በጥሩ ሁኔታ ይታያል። ምንም እንኳን ተጫዋቹ በዚህ የውድድር ዘመን ጠቃሚ ደቂቃዎችን ያገኘ ሲሆን ሚናውንም አከራካሪ አልነበረም። ማድሪድ ለሽያጩ በሩ ክፍት ሲሆን፣ ፋራን ጋርሲያም ለመርቀቅ ጥያቄ አቅርቦ እንደነበር የምናስታውሰው ነው። የጋርሲያ የነጩ ክለብ ቀጣይነቱ ጥርጣሬ ውስጥ ነው። ወደ ዩቬንቱስ የሚያደርገው ዝውውር ከተፈጸመ ሪያል ማድሪድ በጂሮና የሚገኘውን ሚጌል ጉቴሬዝን መልሶ የመግዛት አማራጭ በስምንት ሚሊዮን ዩሮም ለመጠቀም አቅዷል። ስለዚህም ዝውውሩ የአካዳሚ ምርቶችን ለመሸጥና መልሶ በማምጣት ላይ ይከናወናል። የመጨረሻ ውሳኔው ግን በፋራን ጋርሲያ በቱሪን መጫወት ላይ ይወሰናል ተብሎ ነው የሚጠበቀው። ሊቨርፑል ለአዲሱ ጆሹዋ ኬሚች 50 ሚሊዮን ዩሮ አዘጋጅቷል። ከጆሹዋ ኪሚች ጋር እየተነጻጸረ ያለው ተጫዋች በሚቀጥለው ክረምት ለሊቨርፑል ሊፈርም ይችላል። በቡንደስሊጋው እያበራ ያለው አንጌሎ ስቲለር በብዙ ቡድኖች እንዲፈለግ ሲያደርገው እድገቱ በቀያዮቹ ሳይስተዋል አልቀረም። በባየር ሚኒክ አካዳሚ ያደገው የስቱት ጋርቱ አማካይ ከጆሹዋ ኪሚች ጋር እየተነጻጸረ ይገኛል። ኳሶችን የማሰራጨት ብቃቱ፣ ታክቲካል ብልህነቱና ከኳስ ጋር ያለው ምቾትም እድገቱን በቅርበት የሚከታተሉትን ሊቨርፑልን ጨምሮ የትልልቅ ክለቦችን ትኩረትም ስበዋል። በክረምቱ ሊቨርፑል አንጌሎ ስቲለር በእጅጉ ይፈልጉታል። የ24 ዓመቱ ስቲለር ራሱን በስቱትጋርት ቡድን ውስጥ ቁልፍ አድርጎ አቋቁሟል። በመሀል ሜዳ ያለው የአመራርና ኳሶችን መልሶ የመቀማት እንዲሁም ጨዋታን የመቆጣጠር አቅሙ በጀርመን ቡንደስሊጋ ላይ ከታዩ ኮከቦችም አንዱ እንዲሆን አድርጎታል። ሊቨርፑል አገልግሎቱን ለማግኘትም በጣም ፍላጎት ካላቸው ቡድኖች አንደኛው ሆኖ ብቅ ማለታቸው በአጋጣሚ አይደለም። በአርነ ስሎት የሚመራው ቡድን ከፍተኛ ተስፋ ባለው ተጫዋች ቡድናቸውን የሚያጠናክሩበት እድልን እየተመለከቱ ሲሆን፣ ከክለቡ ጋር ቅርበት ያላቸው ምንጮች እንደሚሉት ከሆነ ያዮቹ ስቱትጋርትን ለማሳመን ሀምሳ ሚሊዮን ዩሮ ለማቅረብም ፈቃደኞች ናቸው። ይሄ ዋጋ ተጫዋቹ በገበያው ላይ ያለውን ከፍተኛ ግምትም ያንጸባርቃል ተብሎ ነው የሚጠበቀው። በሌላ በኩል ስቱትጋርት ዝውውሩን ቀላል አያደርገውም። ተጫዋቹ ያለው ኮንትራትና በቡድን ውስጥ ዋጋ ተጫዋች እንደሚሆንም መጠን የጀርመኑ ክለብ በተቻለ መጠን ለረጅም ጊዜ ለማቆየት ይሞክራል። ይሁን እንጂ እንደ ሊቨርፑል ያለ ግዙፍ ቡድን ፍላጎት በመጪዎች ወራት ውስጥ የዝውውሩን ሂደት ሊለውጥ እንደሚችል ነው የሚታመነው። ዦሴ ሞሪኒዮ ለብራዚል አሰልጣኝነት እጩ ናቸው። ብራዚል አዲስ አሰልጣኝ ለመቅጠር እየፈለገች ሲሆን ዦዜ ሞሪኒዮ ካሉት የእጩ ስሞች መካከልም አንደኛው ነው ሞሪኒዮ በስራው ውስጥ ካሉት ታላላቅ ስራዎች ውስጥ አንዱ ሊገጥመው ይችላል ፖርቱጋላዊ አሰልጣኝ በአሁኑ ጊዜ ፌነርባቼን በመምራት ላይ ሲገኝ የብራዚል ብሔራዊ ቡድንን እንግዲህ የመምራት እድልን ወደ 2026ቱ የዓለም ዋንጫ ይዞ ለመሄድም ከታሰቡት እጩዎች መካከል አንደኛው እንደሆነ የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት በእግር ኳስ ውስጥ ያለው ሰፊ ልምድ እና በኮከብ የተሞሉ የመልበሻ ክፍሎችን የማስተዳደር ችሎታው ለብራዚል እግር ኳስ ኮንፌዴሬሽን ማራኪ አማራጭ አድርጎታል። ይህም ብራዚል ወደ ዓለም እግር ኳስ ከፍተኛ ደረጃ ላይ ለመመለስ ጠንካራ ባህሪን ያመጣል። ፖርቱጋላዊ ባሰልጣኝ በከፍተኛ ደረጃ ክለቦችንና ስኬታማነትም ገንብተዋል። ነገር ግን የብሔራዊ ቡድን አሰልጣኝነትን ፈጽሞ አያውቅም። እንደ ብራዚል ያለ ብዙ ታሪክ ያለው ቡድን የመምራት እድሉ በህይወት ውስጥም አዲስ ፈተናን ይወክላል። የቱርክ ቆይታው ገና ያላለቀ ቢሆንም አምስት የዓለም ዋንጫዎችን የያዘ ቡድንን የመምራት እድልን ግን ችላ ማለት ከባድ ነው። ብራዚል ለአመታት ዓለም አቀፍ እንግዲህ ክብርን ሳታገኝ ቆይታለች። እናም ከተለያዩ አሰልጣኞች ጋር ተደጋጋሚ ያልተሳኩ ሙከራዎችንም ካደረገች በኋላ ተጽዕኖ ለመፍጠር መሪ ትፈልጋለች። ሞሪኒዮ በአሸናፊነት አስተሳሰብና በታክቲክ አቀራረብ ብሔራዊ ቡድኑን በድጋሚም በከፍተኛ ደረጃ እንዲወዳደርም የሚረዳው ቁልፍ ሰው ሊሆን ይችላል። ይሁን እንጂ የዦዜ ውሳኔ የመጨረሻው አይደለም። በእጩ ዝርዝር ውስጥም ሌሎች ስሞች አሉ። የቱርኩ ፌነርባች ያሁንም ዦዜ ሞሪኒዮ ለፕሮጀክታቸው ታማኝ ሆኖ እንደሚቀጥል ያምናሉ። ነገር ግን የብራዚልን ጥያቄ የማይተደሉ እየጠነከረ መጥቷል የብራዚል ፌዴሬሽን ፊርማውን እንግዲህ ለጆዜ ሞሪኒዮ ከሰጠ ፖርቱጋላዊው የብሔራዊ ቡድኑ አሰልጣኝ ሚናን ለመጀመሪያ ጊዜ በመያዝ ወደ 2026 የዓለም ዋንጫ በማምራት ታሪክ መስራትም ይፈልጋል ነው እየተባለም የሚገኘው ፖል ፖግባ ወደ ማንቸስተር ዩናይትድ አይመለስም ፖል ፖግባ ወደ ማንቸስተር ዩናይትድ ሊመለስ ይችላል የሚሉ ሪፖርቶችን ተከትለው ዳቪድ ኦርነስቲን አዲስ መረጃን አጋርቷል። ማንቸስተር ዩናይትድ ፖል ፖግባን ወደ ኦልትራፎርድ ለማምጣት ንግግር ላይ አይደሉም ሲል ጋዜጠኛው ተናግሯል። ፈረንሳዊው አማካይ የ18 ወራት እገዳው በቅርቡ ያጠናቀቀ ሲሆን አሁን ላይ ከኮንትናት ነፃ ሆኖም ይገኛል። ፖግባ በ2012ም በነጻ ወኪልነት ወደ ዩቬንቱስ ከመሄዱ በፊት በኦልትራፎርድ መጫወት ችሉ ነበር። ፈረንሳዊው አማካይ በ2016 ማንቸስተር ዩናይትድን በድጋሚ ተቀላቅሎ ነበር። ነገር ግን በድጋሚ በነጻ በ2022 ዩቬንቱስን ተቀላቅሏል። ሆኖም ግን ፖግባ በቱሪን በሁለተኛ ጊዜ ከሄደ በኋላ የሚጠበቀውን ያክል አልሰራም። ተጫዋቹ ምርመራዎችን በመውደቁና በመቀጠልም የአራት ዓመታት እገዳ ስለገጠመው የእግር ኳስ ሕይወቱ ወደ ማለቁ ቢቃረብም ተጫዋቹ ይግባኝ ጠይቆ በተሳካ ሁኔታ ወደ 18 ወራት ዝቅ ብሎለታል። ነገር ግን ከወራት በፊት ቢያንኮኔሪዎች ከፖግባ ጋር ተለያይተዋል። በዚህ ሲዝን ማንቸስተር ዩናይትድ እየታገለ ባለበት ወቅትም ፖግባ ወደ ኦልትራፎር ሊመለስ እንደሚችል እየተነገረ ነበር። ሆኖም ግን ዳቪድ ኦርነስቲን በእነዚህ ጉዳዮች ላይ ምላሾችን ሰጥቷል። ታዋቂው ጋዜጠኛ ከዛ አትሌቲክ ጋር ባደረገው የጥያቄና መልስ ፕሮግራም ላይ ክለቡንም ሆነ ተጫዋቹ በድጋሚ መገናኘት ፍላጎት እንደሌላቸው ነው የተናገረው። ፖግባ ባካጌን በሁሉም ወገኖች አጀንዳ ውስጥም አይደለም። በዚህ ወቅትም ወደ ክለቡ ከማምራቱ በፊት ብዙ ልምምዶችን ማድረግ አለበት። ፖግባ ወደ ትልቅ ቡድን የመሄድ ትልቅ ፍላጎት አለው። ነገር ግን ጠንካራ ውሳኔ አልደረሰም። ስለሱ ብዙ ጊዜ መረጃዎችን እሰማለው። ወደ ማንቸስተር የተባለው ነገር ፈጽሞ ከእውነት የራቀ ነው ሲልም የተናገረው ዳቪድ ሮነስቲን፣ በተጨማሪ ማንቸስተር ዩናይትዶች በዚህ ክረምት አዲስ አማካይ ያስፈርማሉ ያለ ሲሆን እንደ ክሪስቲያን ኤሪክሰንና ካርሎስ ካሴቤሮ ያሉ ተጫዋቾችን እንደሚለቅም ይጠበቃል ሲል ነው በመረጃው ያጋራው። ስፔናዊ አለቃ ውድቅ ያደረገው የአሰልጣኝነት ስራ። ስፔናዊው አሰልጣኝ ከዌስት ሃም ዩናይትድ ከተሰናበተ በኋላ ብዙ ብርኖች መፈለጉን ቀጥሏል። በቅርብ ቀናት ውስጥ ዩሊያን ሎፔቴጊው የሜክሲኮ ክለብ ካራዶይስ ሞንትሪያል እንግዲህ ጥያቄዎች ያመጡለት እንደሆነ ታውቋል። ለኤል ቼረንጊቶ በወጣ መረጃ መሰረትም የባስኮ አሰልጣኝ በአሁኑ ጊዜ በሜክሲኮ ሊግ የማሰልጠን ፍላጎት የላቸውም። የቀድሞ የዌስትሃም አለቃ በእንግሊዝ እግር ኳስ ውስጥ ያሉትን አማራጮች መጠበቁን ቀጥሏል። ይህ ፍላጎቱ ስራውን በከፍተኛ ደረጃ ለመቀጠል ምቹ ነው ብሎ ያስባል። በዚህ ውድድር ዘመን ከለንደኑ ቡድን ቢሰናበትም ሎፔቴጌው በከፍተኛ ደረጃ ለማሰልጠን ጓግቷል። እናም በፕሪምየር ሊግ ውስጥም በድጋሚ ስራን መጀመርም ቅድሚያ ይሰጣል። ሎፐተጌው አሁንም ቅድም የሚሰጠው ፕሪምየር ሊግ ነው። አሰልጣኙ ከሲቪያ ከተሰናበቱ በኋላ ከበርካታ ቡድኖች ጋር መስራት ችለዋል። አሁንም ትልቁ ግባቸው በእንግሊዝ ውስጥ ስኬታማ መሆን ነው። ከኢኮኖሚን አንጻርም ማራኪ ጥያቄ ቢመስልም የራይዶስ ፍላጎትም ከአሰልጣኙ ወቅታዊ እቅድ ጋር አይጣጣምም። ጁሊያን ሎፔቴጊው አሁን ላይ የራይዶስ አሰልጣኝ እንደማይሆን የክለቡ ባለስልጣኖች ያምነዋል። ባለፉት ጥቂት ቀናት ውስጥም ስፔናዊው በዴሚችሌስ ምትክም አድርገው ሊያመጡት ነው የሚሉ ወሬዎች ነበሩ። ነገር ግን ጁሊያን ሎፔቴጊው አቋም ግልጽ ነው። አሰልጣኙ በትልቅ ደረጃ መቀጠል ይፈልጋል። ስፔናዊው ከቀድሞ ክለቡ ሲቪያም ፍላጎቶች መጥተውለታል። ሆኖም ግን የሎፔቴጊው ፍላጎት በእንግሊዝ መቆየት ምርጫው እንደሆነ ነው መረጃዎቹ ያሳዩት። ማትስ ሆመልስ በ36 ዓመቱ ከውድድር ዘመኑ መጨረሻ ከእግር ኳስ እንደሚያገል ራሱን ይፋ አድርጓል። ጀርመናዊው ተጫዋች ማትስ ሆመልስ ከእግር ኳስ በአመቱ መጨረሻ መገለሉን አስታውቋል። የ36 ዓመቱ ሆመልስ በማህበራዊ ሚዲያ ላይ ከ18 ቆይታ በኋላም ከ18 ዓመታት ቆይታ በኋላ እግር ኳስን ሊሰናበት መቃረቡን አስታውቋል። በአሁኑ ሰዓት ለሮማ የሚጫወተው የመሀል ተከላካይ እንደ ቦሪሲያ ዶርትመንድ በአየር ሚኒክ ላሉ ክለቦችም ረዘም ላሉ ዓመታት መጫወት ችሎ ነበር። አሁን ግን በውድድር ዘመኑ መጨረሻ ጫማውን እንደሚሰቅል አረጋግጧል። ማትስ ሁመልስ ሲናገር፣ አሁን ከስሜቴ ጋር እየታገልኩኝ ነው። ማንም እግር ኳስ ተጫዋች ሊተው የማይችለው ጊዜ ላይ ይመጣል። ነገር ግን አምነን መቀበል አለብን። ከ18 ዓመት በላይ እግር ኳስ ከሰጠኝ ብዙ ነገሮች በኋላ በዚህ ክረምት ስራዬን አጠናቅቃለሁ ያለፍኩበት ጉዞ ምን ያክል አስደሳች እንደሆነ አውቃለሁ። የሄድኩትም የ18 ዓመት መንገድ ለእኔ ትልቅ ትርጉም እንዳለው አውቃለሁ ያለ ሲሆን ማትሱ መልስ በእግር ኳስ ዘመን ውስጥም ሁሉንም ዋንጫዎችን አሸንፏል። የጀርመኑ ኢንተርናሽናል ከዶርትሙንድ ጋር ሁለት የቡንደስ ሊጋ ዋንጫዎችንና ሁለት የጀርመን ዋንጫዎችን ሲያሸንፍ ሁለት የቻምፒንስ ሊግ የፍጻሜ ጨዋታዎችን ማድርጎ ሽንፈት አስተናግዷል። ሁመልስ በ2007 ስራውን ከጀመረበት ከባየር ሚኒክ ጋርም አራት ዋንጫዎችን አሸንፏል። ነገር ግን የማትሱ መልስ ትልቁ ድል በ2014 የዓለም ዋንጫን ያሸነፈበት ለጀርመን 78 ጨዋታዎችን ማድረግም ችሎ ነበር። የሮማውን ኮከብ ያንን ሁሉ ስኬት ወደኋላ በመመልከት ለአስተዳደሮቹ ለቡድን አጋሮቹና ለደጋፊዎቹ ክብሩን ሰጥቶ መሰናበቱን ተናግሯል። ማትሶ መልስ አክሎም በመልበሻ ክፍል ውስጥ አብረውኝ ለነበሩ የቡድን ጓደኞቼ፣ በሜዳ ላይ አብረውኝ ላበረቱኝ ደጋፊዎቼ ምስጋናዬን አደርሳለሁ። አሁን ላይ ያለፉት ዓመታት ከደጋፊዎች ጋር የነበረኝ ግንኙነት ስሜታዊ ያደርገኛል። በመጨረሻም ቀን የበለጠ ስሜት ያደርገኛል። ነገር ግን እንደዚህ ያለ ነገር መኖሩን ማወቅ አለብኝ። ሁሉም የእግር ኳስ አካላትን አመሰግናለሁ በማለትም ነው ንግግሩን የቋጨው። በቪክተር ዮከርሽ ዝውውር ላይ አዲስ ተመራጭ ተጫራች ክለብም ብቅ ብሏል። የስፖርት ኢንግሊዝ በኗጥቂ ቪክተር ዮከርሽ በክረምቱ የዝውውር መስኮት ፖርቱጋልን ለቅቆ ይወጣል። ነገር ግን መድረሻው እርግጠኛ አይደለም። ማንቸስተር ዩናይትድ እና አርሰናል ፉክክር ውስጥ ይገኛሉ። ማንቸስተር ዩናይትድ ና አርሰናል በክረምቱ የዝውውር መስኮት ቪክተር ዮከርሽን ለማስፈረም በሚደረገው ፉክክር ውስጥ አሁን ላይ እንግዲህ በመጣላት በመጣባቸው ሶስተኛው ክለብ ላይ ችግር ገጥሟቸዋል። የስፖርቲንግ ሊስበን አጥቂ ቪክተር ዮከርሽ በሰኔ አንድ የዝውውር መስኮቱ ሲከፈትም በጣም ከሚፈለጉ ተጫዋቾች አንዱ ለመሆን ተዘጋጅቷል። የስዊድን ኢንተርናሽናሉ በዚህ ሲዘን በሁሉም ውድድሮች 43 ጎሎችንና 11 አሲስቶችን አድርጓል። የፖርቱጋሉ ቡድን ከዚህ በላይ ሊያቆየው እንደማይችል ስለሚያውቁ ላበረከቱ አገልግሎት በማመስገን ከውል ማፍረሻው በታች ሊሸጡትም ተስማምተዋል ተብሏል። አጥቂው በአዲስ ውል ማፍረሻው ከ50 እስከ 60 ሚሊዮን ፓውንድም እንደሚገኝ ይታመናል። የዩናይትድ ዋለቃ ሮበን አሞሪም ከቪክተር ጂዮከርሽ ጋር በስፖርቲንግ ሊዝበን የሰሩ ሲሆን ጎል ለማግኘት አስቸጋሪ በሆነበት ኦልትራፎርድ እሱን ለማምጣት ፍላጎት እንዳላቸው የታወቀ ነው። ይህ እንዲህ እንዳለ አርሰናል በካይ ሃቨርትስ እና በጋብሪኤል ሄሱስ ላይ እምነት ስለሌላቸው ከፍተኛ ጥራት ያለው የመሀል አጥቂ ለማምጣትም ተዘጋጅተዋል። አርሰናሎች የቀድሞ የአትሌቲኮ ማድሪዱን ስፖርቲንግ ዳይሬክተር አንድሪያ ቤርታን ከመጡ በኋላ ቪክተር ጂዮከርሽን ከአርቢ ላይፕዚጉ ቤንጃሚን ሼስኮ አስቀድሞ ይመለከቱታል። ይሁን እንጂ በሁለቱ የፕሪሚየር ሊግ ግዙፍ ክለቦች ላይ ትልቅ ተቀናቃኝ መጥቷል። ዘሰን እንደዘገበው ከሆነ የሳዑዲ አረቢያው ክለብ አልቀዲሲያ ለቪክተሪ ጂዮከርሽ ከሚጠየቀው ዋጋ በላይ ለመክፈል ዝግጁ ነው። ከሳዑዲ ፕሮ ሊግ ቡድን ከፔሬ ቤኒክ አቦሚያንግ ጋር ቪክተሪ ጂዮከርሽን በማጣመር ዝግጁ መሆናቸው እየተሰማ ይገኛል። በመካከለኛው ምስራቅ ያለው የገንዘብ አቅም የሚታወቅ ሲሆን፣ የሳዑዲ ቡድን ብቅ ማለት በገበያው ላይ ሌላ ርዕስን ፈጥሯል። ቪክቶር ዮከርሽ ወደ አንድ ትልቅ የአውሮፓ ክለብ ለመዘዋወር እንዳሰበ ተዘግቧል። ከሩበን አሞሪም ጋር እንደገና የመስራት ተስፋ ዩናይትድ ጥሩ ድል ሊሰጥ ቢችልም፣ አሁን ላይ ግን የፕሪሚየር ሊጉ ያሉበት ደረጃ ተጫዋቹን ወደ ሌላ ክለብ እንዲመኝም ሊያደርገው እንደሚችል ይታመናል። በዚህ ዓመት መጀመሪያ ላይ ቪክቶር ዮከርሽ እንዲህ ሲል ተናግሮ ነበር። በአውሮፓ ውስጥ ካሉ ምርጥ ቡድኖች ለአንዱ ለመጫወት ተስፋ እንዳለውም ተናግሮ ያውቃል። ባየር ሚኒክ ትልቁን የሪያል ማድሪድ የዝውውር ኢላማ ለማስፈረም ዝግጁ ናቸው። የቦርን መዙ ተከላካይ ዴን ሆጅሰን በክረምቱ ወቅትም አንድ ትልቅ አስገራሚ ዝውውርን ለማድረግ ተዘጋጅቷል። የ19 ዓመቱ ዕድሜው ተከላካይ በአውሮፓ ትልልቅ ክለቦች እሱን መከታተላቸውን ቀጥለዋል። በፕሪምየር ሊግ ጥሩ የመጀመሪያ ውድድር ዘመን ቆይታው ድንቅ ብቃቱን ያሳየው ስፔናዊ ተከላካይ ፈላጊዎቹ እየበዙለት ነው። ዴን ሆጅሰን ባለፈው ክረምት ዩቬንቱስን ለቆ በ15 ሚሊዮን ዩሮ በርንማውዝን የመጣ ሲሆን በአንዶኒ ኢራ ኦላ መሪነትም ጥሩ ብቃትን አሳይቷል። በማርች ወር ላይ ለስፔን ዋናው ቡድን መጫወት የቻለ ሲሆን ለላሚን ያማል ድንቅ አሲስትንም ማድረግ ችሎ ነበር። ተከላካዩ በዚህ ክረምት 60 ሚሊዮን ዩሮ የውል ማፍረሻን ከፍሎ ለመውሰድም ብዙ ክለቦች ዝግጁ ናቸው። በስፔን ሁሉም አርዕስተ ዜናዎች ሪያል ማድሪድ አይናቸውን በዲን ሆጅሰን ላይ አስቀመጡ ነው። ተከላካዩ የሪያል ማድሪድ ደጋፊ በመሆኑ ከዚህ ቀደም መናገሩ ይታወሳል። ይሁን እንጂ ከቅርብ ጊዜ ከእንግሊዝ የወጡ ሪፖርቶች እንደሚያሳዩት ቻልሲና ሊቨርፑል ዴን ሆጅሰንን ለማስፈረም በሂደት ላይ ናቸው የሚሉ ዘገባዎችም መውጣት ችለማል። በጀርመን ባየር ሚኒክ የስፔኑን ኢንተርናሽናል ለማስፈረም እያሰቡ ነው። ክሪስቲያን ፎልክ ለዴይሊ ሜል እንዳስነበበው ወይም እንደተናገረው ከሆነ ባየር ሚኒክ ለዳዮት ኦፕ ከሚካኖ አዲስ ውል ያቀረበለት ሲሆን 120 ሚሊዮን ዩሮ የውል ማፍረሻም አለው። ሆኖም ግን ፉልክ እንዳለው ከሆነ የባቫሪያኑ ቡድም በሌሎች የተከላካይ መስመር አማራጮችን እየተከታተሉ ሲሆን ከእነዚህም አንደኛው ዴን ሁይሰን ነው። ዴን ሆችሰን ከቅርብ ዓመታት ወዲህ ከሪያል ማድሪድ ጋር በመገናኘቱ ኮንትራቱን ገልጿል። አባቱ የቫልዴባስ ማሰልጠኛ ቦታንም ጎብኝተዋል። በኔዘርላንድ ተወልዶ በለጋ ዕድሜው ወደ ማላጋ የተዘዋወረ ሲሆን ባርሴሎናና ሪያል ማድሪድ ከሎስ ብላንኮቹ እንግዲህ ሊወስዱት ሞክረው ነበር። ነገር ግን በመጨረሻም ወደ ዩቬንቱስ መሄዱ መምረጡ ይታወሳል። ሆችሰን ከጣሊያን ቆይታው በኋላ በዘንድሮ የውድድር ዘመንም በፕሪምየር ሊግ ድንቅ ብቃቱን እያሳየም የሚገኝ ተጫዋች ነው። ሩበን አሞሪም ማንቸስተር ዩናይትድን ለማሻሻል ና የፕሪምየር ሊግ ሻምፒየን ለማድረግም ቸኩሏል። የማንቸስተር ዩናይትድ አሰልጣኝ የሩበን አሞሪም ቡድናቸውን ለማሻሻል ና እንደ ገናም ለፕሪምየር ሊግ ዋንጫዎች ለመወዳደር ችኮላ ላይንን ብለዋል። የመገናኛ ብዙኃንም በየካቲት ወረደዘገቡት የክለቡ የበላይ አመራሮች በ2028 ክለቡ 21ኛውን የሊግ ሻምፒየንነት እንዲያሸንፍ ለማድረግም ያለመ ሚሽን 21 የተሰኘ እቅድም አውጥተዋል የሚል ዘገባ መውጣቱ ይታወሳል። ነገር ግን ሩበን አሞሪም ከዚያ በፊት ለስኬት ተስፋ እያደረገ ነው። እናም በመጪው የውድድር ዘመን ጉል መሻሻሎችን ለማየትም ተስፋ አድርጓል። ከእሁዱ ጨዋታ በፊት ከጋዜጠኞች የቀረበለት ጥያቄ እንዲህ ሲል ተናግሯል። እኔ የአሸናፊነት ስሜት ይገባኛል። ተወዳዳሪ ለመሆንም ብዙ ዓመታት ያስፈልገናል ብዬ ማሰብ አልፈልግም። እንደዛ ማሰብ አልችልም። እንደዛ እያሰብኩኝ ቡድን ማስተዳደር አልችልም ለዛም ነው በራሴ ላይ ጫና የምፈጥረው ሲል ምን የተናገረው። በሚቀጥለው ዓመት ወይም ደግሞ ሁለት ዓመት ውስጥ ትልቁን ተፎካካሪ እንደማይሆን አውቃለሁ። በክለብ ውስጥም ብዙ ነገሮችን እንደምንቀይርም እየቀይርንም እንዳለን ብዙ ጊዜ እንደሚወስድብኝ ማውቃለሁ። ነገር ግን ብዙ ዓመታት ያስፈልጉናል አልልም። በሚቀጥለው ዓመት ለመሻሻል ዋና ግባችን ነው። በሚቀጥለው ዓመት ሻምፒዮን እንሆናለን እያልኩኝ አይደለም። ነገር ግን የነገር ከባድ ነው። ብዙ አመት የሚያስፈልገን ሰበብ ለማቅረብ አልፈልግም። እንድንረጋጋ ግን እንፈልጋለን። ለቀጣዩ ዓመት በጣም የተሻለ ለመሆንና ብዙ ነገሮችን ለማድረግም ጊዜ ያስፈልገናል። ሁሉም ቡድኖች ለመሻሻል እየፈለጉ ነው። ሁሉም ቡድኖች በሚቀጥለው የውድድር ዓመት እንደገና ይሻሻላሉ። እኛ በጠንካራ ጎናችን ላይ ማተኮርም አለብን። በሶስት ዓመታት ውስጥ የት እንገኛለን ብዬ መናገር አልችልም። አሁን አንድ ነገር እንሞክራለን። ለእኔ ጥሩ መሆን በሚቀጥለው የውድድር ዘመን እንጀምራለን። በጣም የተሻለን መሆን አለብን። ምክንያቱም ይህ ትልቅ ክለብ ነው። ያንን ጫና ደግሞ በእኔ ላይ እዚህ ባለ በሁሉም ሰው ላይ ማድረግ እፈልጋለሁ። አሁን የበለጠ ትኩረቴ በማንቸስተር ዩናይትድ ችግር ላይ ማተኮር ነው ሲልም ሩበን አሞሪም ሀሳቡን ሰጥቷል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ከቋር ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆነላችሁ ነው በአክብሮት የምመኘው።